አመሰግናለሁ። አዚዛዬ እንዴት ነሽ ብያለሁ። እንዴ በቀጠሮ እንዴ ነሽ ነሽ። አዚዛ ስትዛለች ስትመጣ ታውራ። አዎ ችግር የለውም። እና አዚዛ ብዙ ጊዜ የኛ ልጆች የሚገርማችሁ ነገር ዊልቸርን በመስጠት በብዙ ነገር እንትን እንላለች። አውቃለሁ አውቃታለሁ፣ ድሮ ጀመር የመልካ መድናት። ግን ምንድን ነው እኔ ሲፒ አልኩኝ። ሲፒ የጭንቅላት ሲወለዱ በመታፈን የሚመጣ የጭንቅላት ላይ ጠባሳ ነው። ያ ጠባሳ በአምስት አይነት ይከፈላል። የአንደኛ ደረጃ ሜዳን እድል አለ ሁለተኛ ምናምን እያስክ የኔ ልጅ አሁን ብነግራችሁ የኔ ልጅ አዋት ነው የሚባለው የሰባት ዓመት ነው። አምስተኛ የሲፒ ጉዳት አለበት። እንግዲህ እኛም ቲክቶክ ላይ የምንታገለው ምንድን ነው ቀጥታ ቅድም በሽተኛ ይባላል ያልኩሽ፣ እህቴ የኛ ሰው አሁን እንደዚህ አይነት ልጆች በክፍለ ሀገር እንደ ክፍለ ሀገር ልጆች ስናይ አልጋ ላይ ተደብቀው ብዙ አመት መራመድ የማይችሉ ያሉ ልጆች በሽተኛ ወይ እርግማን እየተባሉ ማህበረሰቡ አግሏቸው ቤተሰብም ያው አግሏቸው ነው የምለው፣ መዝጋት አንድ ልጅ መብቱን አለመጠበቅ፣ አይናገርም አይራመድም ተብሎ ቤት ተቆልፎበት በጨለማ ውስጥ የሚኖሩ ቤት ይቁጠራቸው ስለነት ነው የሚለው። ግን ምንድነው እርግማን ነው የሚባለው እንዳልኳቸው፣ በሽታውም ከሰው የሚተላለፍ ይመስላቸውና ማህበረሰቡ በጣም ያገላቸዋል፣ ብዙ ስቃይ ይደርስባቸዋል፣ እህቶቻችን፣ እናቶቻችን። እኔም እንግዲህ ያው ተጎጅ ስለሆንኩ ነው የኔ ልጅ የመጣበት በሕክምና አስተት ነው። በፓቹና አወጡት። ረጅም ሰዓት ታፈነና በፓቹ ሲስ ሲስቡት ሲስቡት ነርቡ ላይ ጠባሳ አለበት ተባለ። ያጠባሳ ማሆን እንደነሱ መደን አይችልም ተባለ። ብዙም ዋጋ ከፍ ያለው እግዚአብሔር ይመስገን ዋጋዬን በከንቱ አይደለም። ግን ምንድን ነው እዚህ ጋር አዚዛ እንዳልኳቸው ኒ ድሮንም ቆይቻለሁ ማውቃትና በጣም መልካም ለኛ ልጆች ትቆማለች። ከዚህም በደንብ ባታውቀው ልቸር ሲያስፈልጋቸው እርዳታ ሲያስፈልጋቸው ትሳተፋለች። በቀጠሮ እንመድም እና ምልልሽ ነው። የእኛ ልጆች በሽተኛ አይደሉም። የምቃወመው በሽታ ለምን ይባላሉ? በሽታ እኮ የሚባል ከሰው ከሰው የሚተላለፍ እንጂ የኔ ልጅ ወይም እግዚአብሔር ለእኔ መርጦ ነው የሰጠ። ግን በአንድ ዶክተር ስህተት ነው ልጅ እንደዚህ የአልጋ ቁራኛ የሆነ ገብቶሻል። አሁን እኔ አዲስ አበባ እንኳን እየኖርኩኝ እውነት ነው የምልሽ ከገመዳቸው ልብስ ማስጣት አልችልም ለምን የእኔ ልጅ ስለማይራመድ የእኔ ልጅ ስለማያወራ የእኔ ልጅ ምንም ስለማይሆን አዲስ አበባ ያሉ እናቶች በቤት ኪራይ የተሰቃየን ነው ቤት አተን ቤት ጠፍቶ ሳይሆን ባለን ኢኮኖሚ በትንሽ እንኳን ገንዘብ መኖር አንችልም ለምን የእኛ ልጆች ከማይመስላቸውና ከሰው ሰው የሚተላለፍ ከልጆቻችን የሚተላለፍ ይመስላቸዋል እና በዚህ በጣም ብዙ እናቶች የተሰቃዩ ነው ያሉት እኛ ደግሞ ቲክቶክ ላይ እየወጣ ነው እግዚአብሔር ረድቶን ለእነዛ እናቶች ለተቸገሩ እናቶች ብዙ እኛ እኮ ቲክታክ ላይ ሶሻል ሚዲያ መተን የምንጠቀምበታለን። የእኛ እናቶች ሲወጡ ቸግሯቸውን ሲወጡ ለማኝ ይባላሉ። እነሱ እየለመኑ ቢረዱ አይጠቅማቸው እኛ እውነት እስኪናወራ እህቶች፣ ወንድሞች ቲክታክ ላይ አራት ሰዓት ቁጭ ብለው ጊፍት የሚለምኑት ምን ሊባሉ ነው? ደህና አካል ይዘው ቁጭ ብለው መስራት የሚችሉት። ለምንድን ነው የእኛ እናቶች በዚህ ያህል ሲወጡ እንደ ለማኝ ልጆቻቸው እንደ በሽተኛ የሚቆጠሩት ለምንድን ነው ይሄ በጣም ብዙ ጥያቄ ስለሚፈጥርብኝ ነውእና አዚዛንም ስለ ሲፒ ልጆች ድምጽ ሁኚኝ ያልኳት ያው እሷ እንኳን ትረዳኛለች ስላልኩ እና ሲፒ በብዙ አይነት መንገድ ይመጣል በነገራችሁ ላይ በመውደቅም ይመጣል ከተወለዱ ከሁለት ዓመት በኋላ ሲፒ መውለድ ላላቸው ሲፒ ማለት በአጠቃላይ ነርቭ ነው የነርቭ አካል ሲጎዳ ነው አሁን ለምሳሌ አንደኛው ጉዳት አሁን ሲፒ በአንደኛ ደረጃ ወይም የሆነ አንድ እጅሽ ወይ እግርሽ ወይ የሆነ ፓርትሽ ነው ሊጎዳ የሚችለው። አምስተኛ ደረጃ የሚባለው የመጨረሻ ይ የሚባለው ከጭንቅላትሽ ላይ ጠባሳ ያመጣል። ኦክሲጂን በአጠረች ሰዓት የደም ዝውውርሽ ያቆማል ማለት ነው። ገብቶሻል? እዚያ የደም ዝውውርሽ ኦክሲጂን የአጠረው ፓርት ጭንቅላትሽ ላይ እዚያ ጋር ጉዳት ያመጣል ማለት ነው። ያ ጉዳት የሲ ልጆች አሁን ታክመው ትሪት ያመጣሉ አይባልም። ሕክምና የላቸው ምንድን ነው ሕክምናቸው? ተራፒ ብቻ ነው እና ሲጀር አላቸው የሚጥል ማለት ነው። ሲጀር በሚያንቀጠቅጣቸው ሰዓት እሱን የሚቆጣጠር ከኔ ነው የሚሰጣቸው። እሱም ያድናቸው ሳይሆን ምናልባት ነው በሙከራ ነው የሚሰጣቸው ኛ ልጆች እና በዛ አይነት ሁኔታ ያለንን ግን፣ ኢትዮጵያ ውስጥ ከምልሽ በላይ እኔ ብዙ ቆሻሻዎች እየተደፉብኝ በልጄ ብዙ ተሰቃይቻለሁ። ስድስት ዓመት እኔ ከሰው አልገናኝም ነበር። አሁን ቲክታክ ላይ ወጥቼ ሰውንሁን ግሩፕ አለ ከእነሱ ጋር ተቀላቀዬ አንዳንድ ነገሮት እኔም በማውቀው በማሳልፈው፣ እናቶች እንዳይሸማቀቁ እናቶች እንዳያዝኑ ልጆቻቸው ማህበረሰቡ የእሷ ልጅማ እንዲህ ናት፣ የእሷ ልጅ እኮ እርግማን ነው፣ የሰራቸው ኃጢአት ነው እንዲመጣባት የሚሉትን አንዳንድ እናቶች ማህበረሰቦች እነሱ እንዲያቆሙ ቢያንስ እናቷ እናት እኮ የልጁ አቁሙ። አለመሄድ የልጁ ደግሞ ሲፒ ልጆች ምግብ መብላት አይችሉም። ያለመብላት ብዙ ጉድለት አለባት። ቅብቶሻ አንቺ መተሽ እኔን ልጅሽ እንዲህ ነው፣ ልጅሽ እኮ እንዲህ ነው ስትይ፣ ያ የሚሰማንን ስሜት እኔ ልነግራቸው አልችልም። እናት የሆናችሁ እህት የሆናችሁ ታውቁታላችሁ። እና ለነሱ ድምፅ እንሆናለን። በተቻለ ደግሞ አንዳንድ ዳይፐር የተቸገሩ እናቶችም እንደዚህ እንደ ሰው እንሆን እየር እንትናለን ማለት ነው። እና ሲፒ ዋናውን የምፈልገው እኔ ዛሬ ተርቤ ነው የምልሽ፣ ዛሬ ዋጋ ከፍዬ ወደ ፊት ለሚመጡ ልጆች ድምፅ መሆን ነው የምፈልገው። እንደዚሁ ኑሮኝ አይደለም ኢትዮጵያ ውስጥ ግን ያን መከራ በጣም አውቀዋለሁ። አሁንም እያሳለፍኩት ነው እና ከባድ ነው። ሲፒ እንደዚህ ይመስላል። በትንሹ እንግዲህ ከዶክተር በላይ እኔ በልጅ ላይ ያየሁት ነው እና እና ስላዳመጣችሁኝ አመሰግናለሁ። አዚዛዬ ግን ቨርቼ እኔ መልካም፣ በጣም መልካም ነሽ። በእውነት በውሸት አይደለም። እኔ ድሮ ነው ማቅሽ። አመሰግናለሁ፣ አመሰግናለሁ። ይሄኔ ቆንጆ፣ አይዞሽ። አሁንም ይሄንን ጥንካሬሽን ቀጥይበት። እኛ ያው እንግዲህ መርጦናል፣ ሰጥቶናል። በሰጠን ነገር ደግሞ አሚን ብለን ተቀብለነዋል። አናማርረውም ግን በጣም እንበልጣቸዋለን ይሄንን ራስሽን አሳምኚ እዚህም ካሉትም ውጭም ካሉትም የት ካሉትም ራስሽን አሳምኚው ንገሪው ትበልጫቸዋለሽ እኔም እበልጣቸዋለሁ ልጆቻችንም ይበልጧቸዋል አሁን ውሃ የደፉብሽ ልጆች ሰዎች ወይም ጎረቤቶች ወደፊት ያገኙታል ለምን ስለምትበልጫቸው እንደሞ አጠነከሩሽ እኒህ ሰዎች አንቺን ብርታት ሆኑሽ አጠንክረውሻል። የሰው ክፋት ያጠነክራል እና አይዞሽ፣ እንዳይሰማሽ እኛ በምንችለው አቅማችን በምንፈቅደው ተጎኖሽ ነን። እሺ እኔ ማር አዚዛዬ፣ እኔ ወደ እግዚአብሔር የሚሰጠው በነገርች ላይ ይቅርታና አደረውን ለሚወጣለት ሰው ነው። አሁን እኔ አዚዛን ሳውቃት የአዚዛ አደሬን ትወጣዋለች አደሬን ትጠብቃለች እንዴ ብሎ ነው የሚሰጥ እና እኛ ምርጥና ድንቆች እናቶች ነን። እኛ ደግሞ ጠንካራ እናቶች ነን። በእውነት እግዚአብሔር የመረጠን የተማመነብን እናቶች ነን። በምንም ሁኔታ ብንጎዳ፣ በምንም ሁኔታ ብናልፍ ግን የሰው ልጅ አይደለም ያመነን እኛ እግዚአብሔር ነው ፈጣሪያችን፣ ያመነብን የተማመነብን እና እኔ አሁን እሱ ከዚህ ከመጡ በኋላ ጠንካራ የአሁን ያለው ፊት በጣም አልቃሻ እኔ እግዚአብሔር ይመስገን ለልጄ መስዋዕት ነከፍ እያለው አዚዛ፣ እኔ በቅርቡ ከሆነ ቤት ገብቼ ለልጄ ውልችር አምጥቻለሁ ምንም ባላረግለት እና በጣም እኔ ደስተኛ ነኝ በልጄ። ዱሮም ግንዛቤው ስለሌለኝ እውነት እኔ እግዚአብሔር የለም እንዴ እውነት፣ ለምን እኔን እግዚአብሔር እንደዚህ አይነት ልጅ ሰጠኝ? ምን ኃጢያት አለብኝ ብዬ እኔም ማማረር ሰው ነበርኩኝ በርኩኝ አሁን ግን እግዚአብሔር ይመስገን ክብሩ ይስፋ። እና ስለመረጠን ነው ስለተማመነብን ነው አደራውን እንደምንጠብቅ ስላመነን ነው። እኛ የኛ ልጆች በሽተኛ ሳይሆኑ ስፔሻል ልጅ ምርጥ ቆንጅየ ልጆቻችን ናቸው ምርጥ ለኔ መላክ ነው ልጄ። እና አመሰግናለሁ አዛዬ። በቃ ስራሽን ስሪ፣ ምንም ችግር የለም። በጣም ነው ማመሰግን።